መጽሐፍ ቅዱስ ላይ ስትመለከቱ ወንድና ሴት በእግዚአብሔር አምሳሌ የተፈጠሩ ናቸው። አባትና እናትን አክብር ይላል መጽሐፍ ቅዱስ። እናት ሴት ናት። ሴት ልትከበር ይክባታል። እናትና አባትን መፍራትን ሰለማውያን ያስተምረናል። እናት ደግሞ ሴት ናት። ይሄንን ማወቅ አለብን። ወንድና ሴት ናዝራዊ ሊሆኑ ይችላሉ። ሴት ልጆች የመውረስ መብት ነበራቸው በብሉይ ኪዳን። ስለዚህ ይህን በጥንቃቄ ልንረዳ ይገባልና እንዲሁ በደምሳሳው ሁሉንም እህቶች ኤልዛቤል ብሎ መጥራት በጣም ስህተታል። አንዳንድ ጊዜ የኤልዛቤል መንፈስ በወንዶችም ላይ ማኒፌስት ሊያደርግ ይችላል። በኋላ ትምህርቱ ላይ እንመለከተዋለን። መጽሐፍ ቅዱስ ሲመክር እናትና አባትን ትምህርት አተርሳ ቃላቸውን አክብር ይለናል፣ በምሳሌ መጽሐፍ ላይ ወገኖች። መጽሐፍ ቅዱሳችን ሄዳችሁ ስትመለከቱ በመጨረሻው ዘመን ወንድና ሴት ልጆች እንደሚተነብዩ ይነግረናል። ስለዚህ እግዚአብሔር በጾታ ልዩነት አድርጓል ብዬ አላምንም። ሴቶች በአመራር ቦታ ላይ የሰሩ ነበሩ። የአመራር ሚና የነበራቸው አሉ። እነ ማርያም የሙሴ ታስታውሳላችሁ። ነቢይት ተብላ ተጠርታ ነበረ። ይህንን በመጽሐፍ ቅዱስ በዚህ ሰዓት ላይ ትመለከታላችሁ። የማደሪያውን ድንኳን ሲሰራ ለማደሪያው ድንኳን የሚያገለግሉ ነገሮችን ለመሸመን እንደ ሸማኔ እግዚአብሔር የተጠቀመባቸው ሴቶች ነበሩ። ስጦታን ሰጥቷቸው ነበረ፣ የተለያየ አይነት ስጦታ ለመቅደሱ ስራ እንዲሰሩ። ሁሉም እስራኤላውያን በፈሩበት ዘመን ላይ እንደ በጣም ጎበዝ መሪ ሆና የተነሳችው ቅድም ያነሰው ዲቦራ ነበረች፣ ነቢይትም ነበረች እሷ። ወገዶች ሆይ፣ የህጉ መጽሐፍ ጠፍቶ ከተገኘ በኋላ በንጉሥ ኢዮስያስ ዘመን ላይ ማለት ነው። ንጉሥ ኢዮስያስ የለመናት ህልዳና የምትባል ነቢይ ነበረች። እባክሽን ብሎ እግዚአብሔርን መልክት ሊሰማባት የለመናት ንጉሥ ነው። ብላ ወደ ንጉሥ ብሎ እሱ ሲልክባት ለላካችሁ ሰው እንዲበሉት ብላ ካለችበት ሰፈር ነው መልክት የተወችለት እንጂ ለንጉሥ ከፍዝቅ የማትል ትክክለኛ ነቢይ ነበረች፣ የእግዚአብሔር መልክተኛ ስለዚህ እግዚአብሔር በአመራር በአሰራር ነገር ይጠቀምባቸዋል። ሴቶችን ለማግለያም የምንጠቀምበት ትምህርት አይደለም ልላችሁ ነው። የኤልዛቤል ትምህርት ነቢይ ነኝ የምትለዋ ሴት ኤልዛቤልን ችላ ብልሃታል። እቺ ምን አይነት ሴት ትሆን? አደገኛ የሆነ በልክት ይዛ ወደ ቤተ ክርስቲያን የመጣች ወይም ተልእኮ ይዛ የመጣች ትመስለኛለች። እሺ ስለዚህ ነቢይ ነ የምትለዋን እችን ሴት በጣም ችላ ብላታል። በጣም ድማኒክ የሆነ ፍጥረት ያላት ድማኒክ የሆነ ስራ ያላት ሴት ትመስላለች። ስለ ኤልዛቤል ስንነጋገር ቅድም እንዳልኳችሁ የሲዶና ንጉስ ወይም የባኦል ካህን የኢት ባኦል ልጅ ናት። ይህንን ካልኳችሁ እንግዲህ ስለ ባዖልና ስለ አስታሮት ከዚህ በፊት አስተምር ያለው ባዖልና አስታሮት ራሳቸውን የቻለ ብዙ ታሪክ ያለው ታሪክ ያላቸው፣ ኤልዛቤል እስራኤልን ያሳተች የአጋንንት ወኪል እንደሆነች በአንደኛ ነገስት 16 ላይ ትመለከታላችሁ። ወደ ስምንት መቶ አምሳ የሲዶና ጠንቋዎች በገንዘብ ሰዎችን የምትገዛ ነቢያትን የምትገድል፣ በተለይ አንድ አብዲ የሚባል አብዶ የሚባል ይሄ ኢትዮጵያዊ ነው ይባላል። ይሄ ሰው አብዶ የሚባል ሰው እሱ ብቻ ነው ረመነንት ነበረ። የቀረው አምሳ አምሳ እያደረገ ነቢያቶችን በየዋሻ እየከተተ ምግብ ያበላቸው ነበር። መበለቲቱ በመጽሐፍ ቅዱስ ላይ ሄዳችሁ ስትመለከቱ ስትካስተ ያላችሁ ነገር። ግን ታሪኩን ወደኋላ ስጀሉ ልውሰዳችሁ አንዳንድ ነገር ልንገራችሁ። በጣም አማላዊ መንፈስ ነው የኤልዛቤል መንፈስ። ሪሊጂየስ ስፒሪት ነው ሪቤሊየስ ነው። ኢንቲሚዴት የሚያደረግ ነው። ከባህሪው ትመለክታላችሁ። የሚያባብል ነው። ሰዲዩስ የሚያደረግ ነው ወይም አማላይ። አይ ቲንክ አዲሱ አማርኛ ማማለል ነው። ከአባባይ ከምንለው አማላይ ብንለው ጥሩ። ማማለል አታሎ ለጥፋት ሰዎችን መፈለግ ማለት ነው። ሪሊጂየስ ስፒሪት አለው። ሰደበ፣ ናቡቴ እግዚአብሔርን ሰድቧል ብላ በሃይማኖት ስም ነው ያስወገረችው ሪቤሊየስ ስፒሪት ነው። እነዚህ መናፍስቶች በሰዎች ላይ ስትመለከቱ፣ ሰው ሰዎች ሲዳክቲቭ ሲሆኑ፣ ሌላ ወንድም ሊሆን ይችላል። ሴቶችን ማማለል ሲፈልግ፣ ሴቶችን ለጥፋት ሊያማልል ሲሞክር ካያችሁ ት ሲዳክቲቭ ስፒሪት። ሪሊጂየስ ስፒሪት ወይም ሃይማኖተኛ ይመስላል፣ ውስጣዊ ያልሆነ ውጫዊ፣ ከውጭ የሚላበስ ውጭ ላለው ነገር የሚጠነቀቅ ውስጡን ለውስጡ ግን በጣም ክፋት የሞላው ይሄ የጣዖት አምልኮ ነው፣ ወይም ደግሞ ሪሊጅስ ስፒሪት ነው እና እነዚህ ይሄ አሰራር በቤተ ክርስቲያን ውስጥ ሲገባ እንዴት ዝም ትላለህ? የብሉይ ኪዳንም የሚነግራት ይሄንን ነው። ኤልዛቤል ሌላ ስሙይ ነው፣ ወይዘሮ ሳምባዝ ማለት እበት ማለት ነው። ይቅርታ መጭ ቢንቃል ለማስተማር እንዲጠቅም ነው፣ እንዳትረሱልኝም ነው። የኤልዛቤል መንፈስ በቃ በኤልያስ ዘመን ታዩታላችሁ። ይቅርታ መጥምቁ ዮሐንስ ዘመን አንገቱ ሲቆረ በሄሮድያዳ አድሮ ትመለከታላችሁ። በይቅርታ በኤልያስ በመጥበቆ አንስ ተመስሎ ኤልዛቤል ወይዘሮ ሳምባዝ የሚለው ደግሞ በዚህ ዘመን ያለው እንድታዩኒ ነው። ምንድን ነው የተፈጠረው ነው። እዚህ ታሪክ ላይ ጌታን ያሳዘነው ነገር ምንድን ነው? በመካከላቸው የኤልዛቤል መንፈስ በዚህ ዘመንም በነገራችን ላይ ኤልዛቤል መንፈስ ኦፐሬት በጣም እያደረገን ያለው ብዙ ፌሚኒስት ሴቶችን ያስረሳል። ስለ ጋድሊ ወይም እግዚአብሔርን ስለሚፈሩ ሴቶች ተናገር ያለው እነሱ አሜን እግዚአብሔር አደባባይ ላይ ቢያገለግሉ እግዚአብሔር ቤት ውስጥ ወጣ ገባ ቢሉ ቢያገለግሉ ለጌታ ክብር ቢያገለግሉ ቢሰብኩ፣ ቢያስተምሩ መጽሐፉ ቢቃወማቸው አይደለም። ነገር ግን የፌሚኒስት ስፒሪት አደገኛ ነው። ወንድን አሽቆጥቅጠው የመግዛት ወንድን ነፈዝ ማረግ፣ ባሏን በአደባባይ የምትንቅ ሴት፣ በተለያየ በፖርኖግራፊ ሴዲዩስ ማድረግ፣ በርኩሰት ባለባበስ አላደለም ገላን ገላልጦ በማሳየት ወንዶችን ማማለል፣ ወደ ርኩሰት መውሰድ፣ ይሄ ኃጢአት ነው። በኮስሜቲክ አባባይ ልብሶችን በመልበስ የተለያየ አይነት አይዲል እና ዊች ክራፍት ወይም መተት ማድረግ የዊችክራፍት ስፕሪት የኤልዛቤል መንፈስ ነው። ወገኖች የኤልዛቤል መንፈስ የምትጠላቸው ሰዎች አሉ። ነግራችኋለሁ። የኤልዛቤል መንፈስ የምትጠላው እነዚህን ሰዎች ነው። ነቢያትን በጣም ትጠላቸዋለች። ምክንያቱም ኤልዛቤልን ዝም ለምን ትላታለህ? ይላል ጌታ ስለምዝም ስለምትላት ስለምትተዋት የምነቅፍብህ ነገር አለ። የነቢያት መንፈስ የሚናገር መንፈስ ነው። የነቢያት ማለት ትንቢት የሚናገር ብቻ አይደለም። አሁን እያስተማርኳቸው የኢየሱስ መንፈስ የትንቢት መንፈስ ነው። እግዚአብሔር ቃል ይመረምራል። በመንፈስ ቅዱስ ሆኖ እግዚአብሔርን ቃል ማስተማር አንዱ የፕሮፌሲ አገልግሎት ነው። የትንቢት መንፈስ ነው የእግዚአብሔር ቃል። ስለዚህ የእግዚአብሔርን ቃል የሚናገሩትን የእውነትን ቃል የሚናገሩትን እነሱን በጣም ትጠላቸዋለች። ሌሎቹን እሷ እንደውም ስፖንሰር ታደርጋቸዋለች። ኤልዛቤል ስፖንሰር አድርጋቸው በቃ ምግብ በቤተ መንግስት የሚበሉ ጮማ የሚቆርጡ ብዙ የባኦል ነቢያቶች ነበሩ ወደ 850 የሚሆኑ። የእግዚአብሔርስ ነቢያቶች በየዋሻው ፋይናንስ የላቸው እየተቸገሩ ብዙ ችግር እያገለገሉ ነው ያለው። ኤልዛቤል ስፖንሰር የምታደርጋቸው አጋንንቶች፣ ስፖንሰር የሚያደርጓቸው አገልግሎቶች አሉ። ወገኖች ኤልዛቤል የምትጠላው የእውነትን ቃል የሚናገሩትን የጽድቅን ቃል የሚናገሩትን የመስቀሉን ቃል የሚናገሩትን የክርስቶስን ውበት የሚገልጡትን በፍጹም ኦብስክዩር ታደርጋቸዋለች፣ ትደብቃቸዋለች፣ ሰው እንዳያውቃቸው ነገራቸውን። አሁን ፌዝና ቧልት ለሚናገረው ሚዲያ ምን ያህል አቴንሽን እንደሚሰጠው ተመልከቱ። ኃጢአተኛ ተፈጥሮን ትሪገር የሚያደርግ መንፈስ አላት። ስለዚህ ኤልዛቤል የምትጠላው አንዱ የሌቢያትን መንፈስ ነው። ንስሐ ግቢ የሚሏትን አትፈልግም። የኤልዛቤል መንፈስ አንዱ ትሕትናን አትወድም። ለምን ትሕትና ሰይጣን የማይችለው ነገር ነው። ትሕትና በክርስቶስ መንፈስ ብቻ የሚሆን ነው። ወገኖች ሆይ ስለዚህ፣ ትሕትና ጉልበት ነው። ትሕትና ሀይል ነው። ትዕቢት ውርደት ነው። ትዕቢት ውድቀት ነው። ወገኖች ሆይ እግዚአብሔር ትዕቢተኞችን ይቃወማል። ለትሑታን ግን ምን ይሰጣል? ጸጋን ይሰጣል። ስለዚህ እግዚአብሔር የምትጠላቸው አንዱ ትሑት ሰዎች አትወድም። ነቢያትን አትወድም። የንስሐ ስብከት ሚሰብኩትን አትወድም። ሀይል ያላቸውን አገልግሎቶች አትፈልግም። ጸሎት አትወድም። ምልጃን አትወድም። የነቢያትን ቃል አትወድም። የእግዚአብሔርን ቃል አትወድም። የጻድቃንን ቃል አትወድም። የፍቅርን ቃል አትወደውም፣ ይኮሰኩሳታል። የምትፈልገው ሌላ አጀንዳ አላት። ትምህርቶች ሁሉ ቢቀየሩላት ደስታው ነው። እግዚአብሔርንማ ትጠላዋለች። ስሙን አትወደውም፣ አትወደውም። ስለዚህ እስራኤልን ሁሉ ባክስላይድ እንዲያደርግ ያደረገች ናት። ኤልዛቤል ትጠላለች፣ የጥላቻ መንፈስ ነው። ወገዶች ከእግዚአብሔር መንፈስ ጋር ስትተባበሩ ይሄ ዝም ብሎ አይደለም ክርስትና። አንድ ወንድሜ ሲናገር ምን አለ፣ ዘፈን አቁሞ መዝሙር መስማት አይደለም አለ ክርስትና። ዋጋ ያስከፍላል ክርስትና። ይሄ ጥሩ ጠባይ የምንይዝበት ብቻ አይደለም፣ መንፈሳዊ ውጊያ ያለው ወገኖች ሆይ። እነ ኤልያስን አስፈራራቻቸው። እነ ኤልያስን አሳደደቻቸው። ኤልያስ ነቢያቶቿን ስላረደባት እነ ኢዩ ለበቀል መነሳት ነበረባቸው። እግዚአብሔር የሚበቀለው መንፈስ ነው ሲበቀላት ያደረ እግዚአብሔር። ለነገሩ እዩም የተቀባው ኤልዛቤልን ለመበቀል ነበረ። እንደዚህ እግዚአብሔርን ህዝብ ያከራተተች፣ እግዚአብሔርን ስም የተሳለቀችበት፣ በእግዚአብሔር ቤተ መንግስት ውስጥ እግዚአብሔር ባስቀመጠው በከፍተው ቦታ ላይ የኤት በዓል ወይንም ደግሞ የባኦን ነቢያቶችን ሰብስባ አጋንንት በምድሪቱ ላይ ጣዖት አምልኮ በምድሪቱ ላይ ያስተማረች፣ ግልሙትናን ያስተማረች ስለሆነች እግዚአብሔር የሚበቀላት ዘመን መጣና እዩን አስነሳ። እዩ ሊበቀላት እንደተነሳ አላወቀችም። ጌታውን የገደለት ዘምሪ ወይ ከወዴት መጣ እያለች እየተናገረች ነው። ከፎቅ ላይ እንዳለች ፈጥፍጧታል። ይህን ታሪክ ላሳያችሁ እፈልጋለሁ። ፈጥፍጧታል። እንግዲህ ከስንተኛ ፎቅ ላይ እንደጣላት አስቡት። ይህን ያህል በጣም ታወር ላይ ወጣች አይደለችም። ነገር ግን እግዚአብሔር ስለመጣት ነገር ግን እግዚአብሔር ስለተበቀላት፣ ተመልከቱ፣ ከህንፃ ላይ መዳፏ ብቻ ነው የተገኘው። ውሾች ደሞ አላሱ። በቃ ያለው ስብስብ ስብስብ አድርገው ምናልባት በጨርቅ ምናምን ሰብስበው ነው ወደዛ ይቀበሯል። ኢዮርብዓም ልጇ ተገድለ። ምክንያቱም የእሷ ፍሬ ስለሆነ ወገኖች እና ይህንን የኤልዛቤል መንፈስ በቤተ ክርስቲያን እንዴት ቸል ትለዋለህ? ጌታ የሚለው ይህን ነው። ለትያጥሮውን ቤተ ክርስቲያን እንደዚህ እግዚአብሔር የተበቀለውን መንፈስ እግዚአብሔር እንዲህ የጠላውን መንፈስ ሰዲውስ የምታደርግ የምታማልን እርኩሰት ወደ እግዚአብሔር ቤት የምታስገባ ራሷን የሾመች ነቢይ ነኝ የምትለውን ወገኖች ሆይ ይህችን ሴት እንዴት ዝም ትላት አለ። ወገኖች ሆይ ይህ መፈተን ያለበት ነገር አለ። ነቢይ ነኝ የሚለውን ሁሉ ነቢይ ማለት እኮ በጣም አደጋ አለው። በተለይ ዛሬ እንዋቀስ ካልን አንድ ነገር እንድናገር ፍቀዱልኝ። ብዙ ጊዜ ሐሰተኞቹን ነው የምንናገረው፣ እነሱም አይሰሙንም። ለነገሩ ከሐሰተኞቹ ጋር ለውይይት ያዝ ነው። ነገር ግን የምታበረቷቸው እናንተ ገንዘብ እየላካችሁ የምታበረቷቸው እናንተን በእግዚአብሔር ፊት እናንተም ተጠያቂዎች ናቸው። የሐሰተኞችን እጅ የምታበረቱ እናንተ ሐሰተኞች ናቸው። የተለያየ ትንቢቶች እንዲነገርላቸው የተለያየ ነገሮችን የምታደርጉ እናንተ ለዚህ ጥፋት አብራችሁ ተጠያቂዎች ናችሁ። በእግዚአብሔር ፊት ነቢይ ነኝ የምትለውን አንተን ዝም ያልካት ራሷን የሾመች በዝሙቷ ባሪያዎቼን ያሳተች ለጣዖት የታረደውን እንዲበሉ የምታደርግ ኮምፕሮማይዝ የምታስተምር የዓለምን ነገር የምታመቻምች በእግዚአብሔር ቤት የኃጢአት ነገር እንዲለመድ የምታደርግ እግዚአብሔር ስም የምታቀልል እንደውም የምትለው ነገር አላት። የጥልቅ የሆነውን የሰይጣንን ሚስጥር ኤክስፖዝ አደርጋለሁ ትላለች። የሰይጣንን ጥልቅ ነገር እኔ ያውቃለሁ፣ እንደ እናንተ አታውቁም እናንተ ታውቃላችሁ ብላ ጉባኤውን ከፍላዋለች የጥልቅ ነገር የሚያውቁ የጥልቁ ነገር የገባቸው የጥልቁ ነገር ያልገባቸው፣ ብላ ልብል አድርጋለች። ጌታ መጥቶ ያደነቀው እነማንን ነው? እነዚህ የጥልቁን የሰይጣንን ጥልቅ ነገር አታውቁም ለተበላቱ ለእናንተ ያላችሁን ይዛችሁ ጠብቁ። እሷ በጣም ጥልቅ የሆነውን ነገር አውቃለሁ የምትለው ከሌላ ነገር ቦታ ስለተነሳች ነው። ወገኖች፣ ወይ በመንፈሳዊ ውጊያ ላይ ልናውቀው የሚገባ አንድ ነገር ምንድን ነው? በጦርነት ጊዜ ላይ በዚ መሬት የሚባላል ወይንም ደግሞ ስትራቴጂክ የሆነ ፖዚሽን ማለት ነው። ስትራቴጂክ የሆነ ተራራን ይዛል አንድ ሰራዊት ከሌላው ሰራዊት ለማጥቃት ሲፈልግ መንፈሳዊ ከፍታዎች ሊያዙ ይገባቸዋል። በዚህ ዘመን የኤልዛቤል መንፈስ መንግስታትን ይይዛል፣ ታላላቅ ቦታ ጋቨርንመንት፣ መገናኛ ብዙሃኑን ይይዛል። በሚዲያ ላይ ታችው እንደሆነ ምንነታቸው የማይታወቅ ከየት መጡ የማይባሉ ትላንትና በርኩሰታቸው በሚዲያው ሲጋፉ የነበሩ ዛሬ ተነስተው ነቢይን ተቀብቼ የመጣው ብለው የአገልጋዮችን ስም የሚያጎድፉ በርኩሰት የተሞሉ ንግግራቸው ራሱ ገና ገና ያልተ በመንፈስ ቅዱስ ያልተቃኘ እግዚአብሔርን የማይፈሩ ከእግዚአብሔር ጋር እንዲህ ብዬ ባልናገረው ጥሩ ነው። በጣም ብዙ ነውሮች በመገናኛ ብዙሃን እየወጡ ነው። ኤልዛቤል እውነተኛውን ወንጌል ለማርከስ፣ እውነተኛውን የጸጋ ስጦታ ለማርከስ፣ እውነተኛውን የመስቀሉን ቃል ለማርከስ፣ እውነተኛውን አገልግሎት ለማዋረድ ሆነ ብላ የመለመለቻቸው ሰራዊቶች አለው። ሚዲያውን ይቆጣጠሩታል። በሚዲያው እውነተኛ ወንጌል ይሰደባል። ጽድቅ እንዳይነገርበት የጤንጤ ነገር እንገስገስ እንዲያደረጋቸው ሰዎች እንዲጠሉት ሆነ ብላ ሀሰተኞቹን አፍሎታቸዋለች፣ ኮንትሮል አድርገዋለች። ሚዲያውን አርቱን ተቆጣጥራለች፣ በኢንተርቴንመንት ምድሪቱን ይዛለች። ከዚህ የተነሳ ሰዎች በተለያየ ኢንተርቴንመንት ውስጥ የሚታዩ እርኩሰቶችን እየተለማመዱ ይመጣሉ። የትምህርት ሲስተሙን ከዚህ በፊት ተናግሬያለሁ። ሰዶማዊነትን ፆታ መቀየርን እንደዚህ አይነት የፆታ ትምህርቶችን በሚመስል ኤልዘበል የትምህርት ስትራክቸሮችን እያያዘችን ያለችው፣ ቢዝነሶች በጥንቆላ በመተጥ በድግም በተለያየ ነገር መያዝ፣ ኤልዘበል መንፈስ ቤተሰብን ይህ መንፈስ የሚበታትን መንፈስ ሃይማኖትን ኢንፈልትረት የሚያደረግ መንፈሳዊ እውነትን ኢንፈልትረት የሚያደረግ የሚበርዝ መንፈስ ነው። ወገኖች ሆይ፣ ለዚህ እግዚአብሔር ይችን ሴት ምን እያታለሁ አለ። ንስሐ እንድትገባ ከስምቷ እንድትመለስ ጊዜ ሰጠዋት አለ ጌታ። ለምን? እግዚአብሔር ፈራጅ ነው። እግዚአብሔር ፈራጅ ነው። እግዚአብሔር እንደሚፈርድ ሊያሳየን ይፈልጋል። እንደነዚያ እፈርድባቸው ያለው በምን ፍርዱ እንደሚገለጥ አሳያቸዋል። ስለዚህ ይህቺ ሴት ኢንፈልትሬት አርጋ ቤተ ክርስቲያን ገብታለች። የቤተ ክርስቲያንን እውነት እየዋጠች ነው ያላቸው። የአካብ ቤተ መንግስት በባዕድ አምልኮን እንደተያዘ ከፍታ ቦታዎችን ታላላቅ ቦታዎችን መንፈሳዊ ነገሮችን ታላላቅ መንፈሳዊ ከፍታዎችን ኢቨን አንዳንድ የፖለቲካ ቢሮዎችን ትልቅ ቦታዎችን ትይዛለች። ኤልዛቤል ለባኦል የምትገብርበት ከፍታ ቦታ የእግዚአብሔር ነቢያት በዋሻ የተደበቁበት አገልግሎታቸውን እየታገሉ የሚያገለግሉበት የእግዚአብሔር ስለሆኑ የተጠሉበት ከኤልዛቤል ጋር ስላልተባበሩ ምንም ትሩፋት የማያገኙበት የኤልዛቤል ነቢያት እንደሚናገሩ ስለማይናገሩ መልእክታቸው እንደነዛ ስላልሆነ፣ እነዛ ጦም ያድራሉ፣ እነዚህ ደግሞ ጠግበው ያድራሉ። ለቤተ ክርስቲያናችሁ አስራትና መባ መስጠት የሚያቅታችሁ ሰዎች ነገር ግን አላደለም ታየኝ ተናገረኝ ለሚል አፍስሳችሁ ምታንበሸብሹ የእውነትን ቃል ጆሮቻችሁ እየኮሰኮሳችሁ ያላችሁ ሰዎች እግዚአብሔር ምሕረት ያርግላችሁ። ድርቅና ረሃብ በእስራኤል ላይ የበረታበት ዘመን ነው እግዚአብሔር በገዛ ሀገሩ የማይፈለግበት ዘመን ላይ፣ እግዚአብሔር በሀገሩ አይፈለግም። ባኦል ገኗል፣ ባኦልን ገኗል፣ ለባኦልም ይሰገዳል። ባኦል ሆይ ስማን አሉ። በእግዚአብሔር ተራራ እያነከሱ ይጸልያሉ፣ ሟርታቸውን፣ ድግምታቸውን ያደርጋሉ። እግዚአብሔር በገዛ ሀገሩ እንግዳ የሆነበት እግዚአብሔርን ስም የሚጠራ ከአፋቸው ላይ በኦሊም በኦሊም እግዚአብሔር የሚለው ጠፍቶባቸዋል። ሰማይ የተዘጋበት፣ ዝናብ የሌለበት፣ ባዕድ አምልኮ የሞላበት በአሊም ከፍ ከፍ ያለበት ዘመን ነበር። ናቡቴ የጽድቅ ሰው፣ ናቡቴ እግዚአብሔርን የሚፈራ ሰው እርሻውን የተነጠቀበት፣ ተንኮለኞች ቢዝነሱን የወሰዱበት፣ ተንኮለኞች ተንኮለኞች፣ ኮኔክትድ የሆኑ ሰዎች፣ ይሄ ያለን የሚሉ በጉልበታቸው የታመኑ በአሊም፣ የባሊም አምላኪዎች የናቡቴን እርሻ የወሰዱበት፣ አጋንንት የሞላባቸው የእግዚአብሔር መንፈስ የያዛቸው እነዚህ ምጣቂዎች የተነሱበት ዘመን፣ እግዚአብሔር መሠዊያ ፈርሶ የባዓል መሠዊያ ከፍ ከፍ ያለበት ዘመን ይመስላል። ገዢ መሬት መያዝ አለብን ምላችሁ፣ ለዚህ ነው ኤልያስ ያስተማረን ይህን ነው ወገኖች። ኤልያስ እንዲህ አላቸው፣ በጣም ጥሩ አላቸው። ይህ በድብብቆሽ አይደለም አለ። አሁን ዘመን መለወጥ አለበት አለ ኤልያስ። ወይም ኢላይጃ ማለት እግዚአብሔር አለ ማለት ነው ኢላይጃ እግዚአብሔር አለ ያዌ አለ ማለት ነው። ለዚህ ትውልድ እንዲመለስ ኤልያስ በቃ ቦልድ ሆኖ ወደ አደባባይ መውጣት ነበሩ። የኤልያስ መንፈስ ሲነሳ የኤልዛቤል መንፈስ መንቀጥቀጥ ይጀምራል። ሃሌ ሉያ። የኤልያስ መንፈስ እንዲሰራ ነገሮች መመቻቸት አለባቸው። ኤልያስ እንዲህ አላቸው፣ ወደ ህዝቡ ሁሉ ቀርቦ፣ እናንተ እስከ መቼው በሁለት ሀሳብ ታነክሳላችሁ? እግዚአብሔር አምላክ ቢሆን እግዚአብሔርን ተከተሉ፣ በኣል ግን አምላክ ቢሆን እርሱን ተከተሉ አለ። ህዝቡም አንዲት ቃል አልመለሱለትም፣ አሜንም አላሉ። በፍርሃት ተያይዘዋል። ሰማይ ተዘግቶባቸዋል። በወዲህ የበኣልም ነቢያቶች ብዙ ናቸው። ማጆሪቲ ትክክል የሆነ ይመስላል። እዚህ እግዚአብሔር የኤልያስን መንፈስ በዚህ ዘመን ያስነሳ ሃለሉያ! የኤልዛቤልን ውርደት የሚያፈጥኑ እንደ ኤልያስ በእግዚአብሔር እሳት የተነቁ እንደ ነኢዮ ያሉ ይነሱ። በጌታ በኢየሱስም እነሆ በአልጋ ላይ ጥላታለሁ፣ አለ እግዚአብሔር። ምን ማለት ነው? እግዚአብሔር በአልጋ ላይ ጥላታለሁ፣ በበሽታ እመታታለሁ። ከእርሷ ጋር የሚያመነዝሩትን ከሥራዋ ንስሐ ባይገቡ እድል እኮ እየሰጠ ነው እግዚአብሔር። ከኤልዛቤል ጋር እንግዳ መንፈስ ጋር አብረው የሚያመነዝሩ ከእንግዳ መንፈስ ጋር የተያዙ ከእንግዳ መንፈስ መልክት የሚያመጡ ከስራ ከንሳ ባይገቡ በታላቅ መከራ እጥላቸዋለሁ፣ መከራ ውስጥ እዳርጋቸዋለሁ። በአልጋ ላይ ጥላታል ምን ማለት ነው? በበሽታ መታታል እና እግዚአብሔር ይቀጣል፣ ይቀጣል። እግዚአብሔር ሐሰተኞችን ይቀጣል። እግዚአብሔር ይህንን በደንብ አርጋችሁ ስሞኝ፣ እግዚአብሔር ሐሰተኞችን ይቀጣል። የህብደት መንፈስ ይለቀቅባቸዋል፣ ወገኖች ፍርድ ሊመጣ ስለሆነ ለንስሐ ጊዜ ተሰጣት። ፍርድ ሊመጣ ስለሆነ በአልጋ ላይ ጥላታለሁ ብሎ እግዚአብሔር አስቀድሞ ተናገረ። ፍርድ ሊመጣ ስለሆነ አብረዋት ጽዋ የሚወስዱ አብረዋት የሚተባበሯትም ሁሉ እመታ አለዋለ እግዚአብሔር። ልጆቿን እገላቸው አለዋለ እንጂ እግዚአብሔር ይገላል። እግዚአብሔር ይቀጣል፣ በሞት ይሰበስባል። እግዚአብሔር እግዚአብሔር የሚዘበትበት አምላክ አይደለም። እግዚአብሔር ቅዱስ አምላክ ነው። ስለዚህ በሞት ልጆቿን እገላቸዋለሁ አለ እግዚአብሔር። የእሷ ፍሬ የሆነውን ነገር አጠፋዋለሁ አለ። እሷንስ በአልጋ ጥላት አለሁ። ከእሷ ጋር የሚተባበሩ ንስሐ ባይገቡ እነሱንም እቀጣለሁ አለ እግዚአብሔር። እዚህ ጊዜ እሰጥቻታለሁ ልክ ለናቡከደነጾር እግዚአብሔር ጊዜ እንደሰጠው ማለት ነው። እንዲመለስ ከተቢቱ ተው ተመለስ ብሎ እንትን ልጆቿን በሞት ገላቸዋለሁ። አብያተ ክርስቲያናት ምን እንዲሉ ኩላሊትንና ልብን የመመረምር እኔ እንደሆንኩ ያውቃሉ። ምን ሳያደርግ እግዚአብሔር ልጆቿን ሲገልባት፣ ባልጋ ሲጥላት፣ ተባባሪዎቿን ንስ ባይገቡ ሲቀጣቸው፣ እግዚአብሔር ለካ ይቀጣል ብለው አብያተ ክርስቲያናት ሁሉ ኩላሊትና ልብን የመመረመር እኔ እንደሆንኩ ያውቃሉ። ለካ እግዚአብሔር ይመረምራል፣ ለካ እግዚአብሔር ለካ እግዚአብሔር ይፈርዳል ብለው እንዲፈሩ አረጋቸዋል። ለእያንዳንዳችሁም እንደ ሥራችሁ ሰጣቸዋል እግዚአብሔር ይሁን በሞት እገላቸዋለሁ። እግዚአብሔር ኤተርናል የሆነ ጃጅመንት ነው የሚናገረው እግዚአብሔር ፈራጅ ነው፣ ይፈርዳል። እግዚአብሔር አምላክ ጻድቅ ፈራጅ ነው። የጥፋት ውሃን ሲያመጣ እግዚአብሔር ጻድቅ ፈራጅ ነው። በሰዶም እና በጎሞራ ላይ እሳት ሲያወርድ እግዚአብሔር ጻድቅ አምላክ ነው። ወገኖቼ ወይ እነዚ አይትስ የተባሉ እነዚህ ምናምናውያን፣ ኢያቡሳውያን፣ ምናምናውያን፣ አሞራውያን፣ ኬጢያውያን የተባሉትን ሁሉ እንዲጠፉ ሲያደርግ እግዚአብሔር ፈራጅነቱን እያሳየን ያለ በምድር ላይ እግዚአብሔር እንደሚፈርድ በአጋግ ላይ ሲፈርድበት ትመለከታለን። እግዚአብሔር በኃጢአት ላይ ይፈርዳል። ለሞት የሚያደርስ ኃጢአት አለ። አንዳንዶች የታመሙና ያንቀላፉ አሉ። ሀናናና ሰጲራ ጥሩ ምሳሌ ይሆኑናል። እግዚአብሔር የሚቀጣ አባት ስለሆነ ልጆቹን እንደሚቀጣ ብርሃን ይነግረናል መጽሐፍ ቅዱስ። ወገኖች ሆይ፣ እዚህ ከኤልዛቤል መንፈስ ቤተ ክርስቲያን ልትጠነቀቅ ያስፈልጋታል። ጣዖት አምላኪ የሆነች ነፍሰ ገዳይ የሆነች ሴት፣ የባልን ራስነት የማትቀበል ሴት፣ ልበ ደንዳና ሴት፣ ግልሙትና የሞላባት ሴት ባለቤቷን የምትነዳ ሴት፣ የምታሾር ሴት፣ ክፉ መካሪ የሆነች፣ ስነ ምግባር የሌላት ሴት ማለት ያ ብቻ አይደለም። ይህ ከኤልዛቤል መንፈስ ቤተ ክርስቲያን መጠንቀቅ አለባት። መተተኛ ናት፣ ኤልዛቤል ጨቋኝ ንግሥት ናት። ሐሰተኛ ነቢይ ናት፣ ሐሰተኛ አስተማሪ ናት፣ ሴረኛ ናት። እነ ናቡቴን ያስገደለችው በሴራ ነው። ተንኮለኛ ናት። ነቢያትን የምታሳድድና የምትጠላ ናት። ራስ ወዳድ የሆነች ሴት ናት። ፍትሕ የምታጣምም ሴት ናት። ወገኖች የኤልዛቤል አላማ በትያጥሮን ቤተክርስቲያን ላይ ምን ነበረ? የእግዚአብሔርን ሕዝብ ለጣዖት እንዲገዙ ማድረግ፣ ለግሪክ አማልክቶች እንዲገዙ ማድረግ፣ ለግሪክ ጣዖታት እንዲሰግዱ ማድረግ፣ የእግዚአብሔርን ሕዝብ እንዲሴስሉ ማድረግ፣ ወደ ርኩሰት እንዲሄዱ ልቅ መረን የሌላቸው እንዲሆኑ በቃ መንፈሳዊ ነገር እንዳይፈሩ በእግዚአብሔር ነገር ላይ ደፋሪ እንዲሆኑ፣ አደባባዩን እንዳያከብሩ፣ አገልግሎት እንዳያከብሩ፣ በቅድስና እንዳይኖሩ እንዲ ሸስኑ የምታደርግ ልክ እንደ ባኦል አይነት እንደ በለአም አይነት ይቅርታ። ይሄ ነበር በትያጥሮን ላይ። ይኸው ስፕሪት ጥንት የነበረው የኤልዛቤል ስፕሪት በዚህ ሴት አድሮ በወይዘሮ ሳባዝ አድሮ ትያጥሮንን ሊያረክስ የመጣ ስፕሪት ነበር ወገኖች። ዘመናችን ያለንበት ዘመን ብዙ የኤልዛቤል አስተምህሮ በብዙ ነገሮች ውስጥ ሲገለጥ ታያላችሁ።